ሰበር መረጃዎች ደርሰውናል። በአዲስ አበባ እጅግ አስደንጋጭ ክስተት ተደመጠ። ክስተቱ ያልተጠበቀና ለበርካቶች ህይወት አስጊ ነው። በኢትዮጵያና በግብፅ ጉዳይ ጣልቃ የገቡት ትራምፕ ራሳቸውን እያወደሱ ነው። በመካከላቸው በግድቡና ተያያዥ በሆኑ ጉዳዮች የተጎራበጡት ኢትዮጵያና ግብፅ መካከል በትራምፕ ምክንያት ምን ተፈጠረ? ትራምፕስ እንዴት እና ለምን ራሳቸውን አወደሱ? ስለ ግድቡ የተሰማው መረጃ ምንድን ነው? የኢትዮጵያና የግብ አዲሱ ጥምረትን በተመለከተ ያዝንላችሁን ሰፋ ያለ መረጃ በዝርዝር ሰዓታችን የምናስደምጣችሁናል። በሌላኛው መረጃችን ደግሞ በህንድ በተከሰከሰው አውሮፕላን ለምርመራ ወሳኝ የሆነው የድምፅ መቅጃ መገኘቱን ተከትሎ የወጣ አነጋጋሪ መረጃ ይህ ተገኘ የተባለው የድምፅ ቅጂ በውስጡ ምን ይዟል የሚለውን በስፋት እንመለከታለን። በዱባይ የተነሳው አስደንጋጭ የእሳት አደጋን በተመለከተ ያዝንላችሁን መረጃ አለ፣ በዝርዝር ሰዓታችን የምናስደምጣችሁናል። ሰላም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 የተፈራው ነገር በመዲናችን አዲስ አበባ ተከሰተ። በአዲስ አበባና በስድስት ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን ሪፖርተር ገለጸ። ኢንተርናሽናል ሜዲካል ኮርስ አይምሲ በአዲስ አበባና በስድስት ክልሎች የዝንጀሮ ፈንጣጣ በሽታ መከሰቱን አስታወቀ። ኢንተርናሽናል ሜዲካል ኮርፕስ ባሳለፍነው ሳምንት ሰኔ ስድስት ባወጣው ሪፖርት እስከ ሰኔ ሶስት ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላ ኢትዮጵያ ሲዳማ፣ ሐረሪ እና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን መረጋገጡን ገልጾ የአንድ ሰው ህይወትም ማለፉን አስታውቋል። ይህም የሞት መጠኑን ወደ 5.6 በመቶ ከፍ ያደርገዋልም ብለዋል። በሽታው መጀመሪያ የተገኘው በኦሮሚያ ክልል በሞያሌ ከተማ የ27 ቀን ህጻን ልጅ መሆኑን የጤና ሚኒስተር እና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን በጋራ አስታውቀዋል። ባሳለፍነው ሳምንት በአማራ ክልል በመተማና በባህር ዳር ከተሞችም በዝንጀሮ ፈንጣጣ በሽታ የተያዙ ዙ ሁለት ሰዎችም መገኘታቸውን የክልሉ የህብረተሰብ ጤና ኢንስቲትዩትም ገልጿል። በሽታው በመተማ አንድ ሰው እንዲሁም በባህር ዳር አንድ ሰው አጠቃላይ በሁለት ሰዎች ላይ የተገኘ ቢሆንም በሽተኞች በወቅቱ ተገቢውን ህክምና አግኝተው በማገገም ላይ መሆናቸውን የኢንስቲትዩቱ ዋና ዳይሬክተር አቶ በላይ በዛብ ሰኔ አምስት ቀን 2017 ዓ ም በሰጡት ጋዜጣዊ መግለጫ የተናገሩት ኃላፊው ህብረተሰቡ ተገቢውን ጥንቃቄ በማድረግና የግል ንጽህናው በመጠበቅ ራስን ከበሽታው መከላከል ይገባል ማለታቸውም ተሰምቷል። ከኢትዮ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር በመሆንም የጤና ሚኒስቴር በኢትዮጵያ እስከ ትላንት ሰኔ 8 ቀን 2017 ዓ.ም ድረስ በዝንጀሮ ፈንጣጣ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 19 መድረሱን አስታውቀዋል። መረጃው ተጨማሪ ሞትና አዲስ የተያዘ ሰው አለመመዝገቡንም መዝገቡንም ገልጾ በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥርም ስድስት መሆናቸውንም ጠቅሷል። በተጨማሪም 12 ሰዎች ከበሽታው ማገገማቸውን ያመላከተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላብራቱ ሞኒቶሪ ምርመራ የተደረገው በ175 ሰዎች ላይ መሆኑን ነው ያስታወቀው። የስጋትም በበርካቶች ዘንድ አድሯል። ወደ ቀጣይ መረጃችን ስናመራ በኢትዮጵያና ግብጽ መካከል ሰላም አምጥቻለሁ ሲሉ ትራምፕ ራሳቸውን አወደሱ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ኢትዮጵያና ግብጽ በታላቁ የሕዳሴ ግድብ ምክንያት የነበራቸውን ግጭት በማስቆም ሰላም ማምጣታቸውን ተናገሩ። ቢቢሲ እንደዘገበውም ትራምፕ ይህንን ያሉት በስልጣን ዘመናቸው ጣልቃ በመግባት ያስቆማቸውን ግጭቶች በመዘርዘር ትላንት እሁድ ሰኔ 8 ቀን 2017 ዓ ም ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍ ነው። ትራምፕ ባሳለፍነው ሳምንት መጨረሻ የተቀሰቀሰውን የእስራኤልና የኢራን ግጭትን ትኩረት በማድረግ ባስተላለፉት መልእክትም ሁለቱ ሀገራት ስምምነት ላይ መድረስ እንዳለባቸውም ገልጸዋል። ህንድና ፓኪስታን በቅርቡ ገብተውበት የነበረው ግጭት ከአሜሪካ ጋር የሚደረግን ንግድ በመጠቀም የሁለቱ ሀገራት መሪዎችም ወደ ምክንያታዊነት ቅንጅትና ቀልባቸው እንዲመጡ ማድረጋቸውንም ተናግረዋል። በዚህም የተነሳ ሁለቱ ምርጥ መሪዎች በፍጥነት መወሰንና መቆም ችለዋል ሲሉም የነበራቸው ሚና መግለጻቸውን ዘገባው ጠቁሟል። ዶናልድ ትራምፕ በ የመጀመሪያው የስልጣን ዘመናቸው በሰርቢያን ኮሶቮ መካከል ለአስር ዓመታት የቆየው የቆየውና ጦርነት ሆኖ ሊፈነዳ ጫፍ ደርሶ የነበረው ግጭትን ማስቆማቸውን ጠቅሰዋል። ፕሬዝደንቱ ከዚሁ ጋር አያይዘውም ያነሱት ሌላኛው ኬዝ ሲሉም የጠቀሱት የኢትዮጵያና የግብፅን ጉዳይ ነው። ሁለቱ ሀገራት በግዙፉ ግድብ ምክንያት ግጭት ውስጥ እንደነበሩ በመልእክታቸው አስፍረዋል። ግድቡ በአስገራሚው የናይል ወንዝ ላይ ተጽዕኖ ያለው እንደሆነም ጠቅሰዋል። በሁለቱ ሀገራት መካከል ሰላም አለ፣ በእኔ ጣልቃ ገብነት ምክንያት ቢያንስ አሁን ላይ ሰላም አለ እናም እንዲሆኑ ይቆያል፣ ሲሉም በትሩዝ ማህበራዊ ሚዲያ ገጻቸው ላይ ጽፏል። እንደዚህ ሁሉ በእስራኤልና በኢራን መካከል በቅርቡ ሰላም እንደሚፈጠር በማመላከት አሁን በርካታ ጥሪዎችና ስብሰባዎች እየተካሄዱ ነው ብለዋል። ብዙ ነገር አከናውኛለሁ፣ ለየትኛውም ጉዳይ እውቅና አግኝቼ አላውቅም። ግን ምንም አይደለም፣ ህዝቡ ይረዳዋል። መካከለኛው ምስራቅን በተደጋጋሚ ታላቅ እናደርጋለን በማለት መጻፋቸውን ቢቢሲ በዘገባው ላይ አመላክቷል። በህንድ በተከሰከሰው አውሮፕላን ለምርመራ ወሳኝ የሆነ የድምጽ ቅጂ መገኘቱ እጅግ እያነጋገረ ይገኛል። ታዲያ ይህ የድምጽ ቅጂ በውስጡ ምን ይዟል? ባሳለፍነው ሳምንት በህንድ የመከስከስ አደጋ የገጠመው አውሮፕላን ለምርመራ ወሳኝ የሆነውን የድምጽ መቅጃ መገኘቱን የአደጋው መንስኤ በማጣራት ላይ የሚገኘው የምርመራ ቡድን አስታውቋል። ከእንዷ አመድ አባድ ከተማ ተነስቶ ወደ ለንደን በመብረር ላይ የነበረ ቦይንግ 787 ስምንት አውሮፕላን ተከስክሶ አደጋው በተከሰተበት ስፍራ የነበሩትን ጨምሮ 270 ሰዎች መሞታቸው ይታወሳል። አደጋው መንስኤም በማጣራት ላይ የሚገኘው የምርመራ ቡድኑ በአውሮፕላኑ የበረራ መቆጣጠሪያ ክፍል የሚገኘውን የድምጽ መቅጃ ማግኘቱን ገልጿል። በበረራ ወቅትም የነበረው የአየር ሁኔታና የአውሮፕላኑን ፍጥነት ጨምሮ የበረራ መረጃዎችን ለመቅዳት የሚያገለግለውና ኤፍዲአር በመባል የሚታወቀው መሳሪያ ባሳለፍነው ዓርብ መገኘቱም ይታወሳል። ጥቁር ሳጥን በመባል የሚታወቀው የአውሮፕላኑ ክፍልም የድምጽ መቅጃና የበረራ መረጃዎች መቅጃ ኤፍዲአር የተባሉ ሁለት መሳሪያዎችን በውስጡ የያዘ መሆኑን ዘገባው መላክቷል። የጥቁር ሳጥኑ ሁለቱም መሳሪያዎች መገኘት የአንዱ የአውሮፕላን አደጋ ምርመራ ቡድን ከአሜሪካና እንግሊዝ የባለሙያዎች ቡድን ጋር በመተባበር እያከናወነው ላለው ምርመራም ወሳኝ መሆኑን ተናግረዋል። በዱባይ ባለ ስልሳ ሰባተኛ ፎቅ ላይ የተነሳው እሳት በርካቶችን እያነጋገረ ይገኛል። በዱባይ ከተማ ማሪና አካባቢ በሚገኝ ባለ ስልሳ ሰባት ወለል ሰማይ ጠቀስ ህንፃ ላይ የተነሳው ከፍተኛ የእሳት አደጋ በሰበት ላይ ምንም አይነት ጉዳት ሳይደርስ በቁጥጥር ስር መዋሉ ነው የተገለ ገለጸው ምሽት ላይ 767 አፓርትመንቶች ባሉት እናም ለ3820 ሰዎች መኖሪያ የሆነው ህንፃ ላይ የተነሳው የእሳት አደጋ ከ6 ሰዓታት የማጥፋት ትግል በኋላ በቁጥጥር ስር መዋሉን ነው የዱባይ የሲቪል መከላከያ ቡድን ይፋም ያደረገው። ህንፃው የእሳት አደጋ መከሰቱን ተከትሎ 3820 የሚሆኑ የአፓርታማው ነዋሪዎች ምንም አይነት ጉዳት ሳይደርስባቸው እንዲወጡ መደረጉ ነው የተጠቀሰው። አደጋውን ተከትሎ የከተማው የባቡር ትራንስፖርት ጊዜው መቋረጡን የዱባይ መንገዶችና የትራንስፖርት ባለስልጣናትም አስታውቋል። በእሳት አደጋው ምክንያት ከህንፃው እንዲወጡ ለተደረጉ ሰዎች ጊዜያዊ መቆያ ለመገንባት ጥረት እየተደረገ መሆኑን የአካባቢው ባለስልጣናትም አስታውቀዋል። የሕክምናና የስነ ልቦና ባለሙያዎችም የእሳት አደጋው ከተከሰተበት ጊዜ ጀምሮ ለተጎጂዎች ድጋፍና እንክብካቤ ለማድረግ በፍጥነት ወደ ስፍራው መገኘታቸውን የዘገበው ገልፍ ታይምስ ነው። በዚሁ ሰዓትም የእሳት አደጋ የተከሰተበትን ህንፃ የማቀዝቀዝ ስራ የተሰራ ሲሆን የአደጋው መንስኤና በንብረት ላይ ያደረሰው የጉዳት መጠን በተመለከተ ግን የወጣ ሪፖርት የለም። ወደ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኚህን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃዎቻችን እስክንገናኝ ድረስ ቸርቆዩልን